በስም አብ መንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆኑ በአብ መንፈስ ቅዱስ ስም ጥቅምት 28 ከተሰዓቱ ቅዱሳን አንዱ የሆኑትና የሰጋቸው ፍርአት ግንዘት ዘት በመላእክት የተከናወነላቸው አቡነ ይማአት አረፍታቸው ነው። ሰማታቱ ቅዱስ እና ቅዱስ መርቆሮስ በሰማተነት አረፉ። ሰማታቱ ቅዱስ እና ቅዱስ መርቆሮስ እነዚህ ቅዱሳን የታላቁ አባት የቁስጥንጥንያው ሊቀ ጳጳሳት የቅዱስ ጳውሎስ ደቀ መዛሙርት ናቸው። አሪዮሳዊ የሆነው ሁለተኛው ቆስጠንጢኖስ በነገሰ ጊዜ አባ ጳውሎስን ወደ አርማንያ ወስዶ በእስር ቤት ጣላቸውም። ከዚያም በስውር ወታደሮቹ ልኩ አቅንተው አንቀው እንዲገድሏቸው አደረገ። እነዚህ ሁለቱ ቅዱሳን መርትያኖስና መርቆሪዎስም የአባ ጳውሎስን ገድላቸውን ጽፈው ካስቀመጡ በኋላ አሪዮሳውያን ንጉስ ረገሙት እርሱም ወታደሮች ይልኩ አስመጣቸውና፣ የእርሱን ከንቱ የሆነ የጣዖት እምነት እንዲያምኑ አስገደዳቸው። እነርሱም አባታቸውን ሰማዕትነት ስለመግደሉና ስለከንቱ እምነቱ ረገሙት። ከዚህም በኋላ ንጉሱም ጽኑ በሆኑ የተለያዩ ስቃዮች ካሰቃያቸው በኋላ አንገታቸውን በሰይፍ አስቆረጠውና እዛው ቀበራቸው። ቅዱስ መርቲያኖስና ቅዱስ መርቆሪዎስም ሰማዕትነታቸውን ፈጽመው የክብርን አክሊል ተቀዳጁ። የቅዱስ ዮሐንስ አፈወርቅም በዘመኑ ታሪካቸውን በሰማ ጊዜ መልእክተኞች ይልኮ ቅዱስ ሥጋቸውን ወደ ቁስጥንጥንያ በክብር አስመጥቶ ቤተ ክርስቲያን ሰርቶላቸው አስከሬናቸውን በክብር አስቀመጠው። በዓላቸውንም በድምቀት አከበረላቸው። ረዴት በረከታቸው ይደርብን፣ በጸሎታቸው የሚማረ አሜን። አቡነ ይማታ። አቡነ ይማታ ከዘጠኙ ቅዱሳን ውስጥ አንዱ ናቸው። እጅግ አስገራሚው ቤተ መቅደሳቸው ትግራይ ገርአልታ ልዩ ስሙ ጎህ ተብሎ በሚጠራው አካባቢ ይገኛል። ቤተ መቅደሱ ሰማይን እንደ ምሰሶ ደግፈው የያዙ የሚመስሉ በጣም ረጃጅም ተራሮች መካከል በአንደኛው ጫፍ ላይ ይገኛል። ቤተ መቅደሱ ከባህር ወለል በላይ በ2300 ሜትር ከፍታ ላይ የሚገኝ ሲሆን ቤተ መቅደሱ ያለበት የተራራው ርዝመት ብቻውን 300 ሜትር ነው። ቤተ መቅደሱ በር ላይ ለመድረስ በጭንቅና በፍርሃት ሆኖ ተራራውን እንደ ዝንጀሮ በእጅ እየቧጠጡ መውጣት ይጠይቃል። ቤተ መቅደሱ እጅግ የሚደንቀው በተፈጥሮ አቀማመጡ ብቻ አይደለም። ውስጡ ያሉት የግድግዳ ላይ ስዕሎችም በ15ኛው መቶ ክፍለ ዘመን የተሳሉ እጅግ ድንቅና ጥንታዊ ናቸው። ስለዚሁ የአቡነ ማታ እጅግ አስደናቂ ቤተ መቅደስ ገድለ አቡነ አረጋዊ በሞት ባረፉ ጊዜ የስጋቸው ስርዓተ ግንዘት በመላክት እጅ ነው የተከናወነው ይልቁንም ቁመቱና እርዘመቱ ከታላላቅ ገድል እጅግ በጣም የሚበገደል በጣም እጅግ የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ስጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬም ድረስ ፈጽሞ ሳይነቃነቅና ሳይናወጥ ቀጥ ብሎ ቆሞ ይገኛል በማለት ይገልጻል። ስለ ዘጠኙ ቅዱሳን ሐዋርያት አገልግሎት ከአቡነ አረጋይ ገድል ጋር የጥቅምት 14ን በዝርዝር ይመልከቱ። የአቡነ የማታ ረድኤት በረከታቸው ይደርብን በጸሎታቸውም ይማረን። አሚን